ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳቸው የሮሃ ቲቪ ተከታታዮች የሚያዝያ 25 ቀን 2017 ዓ ምት የምሽት ዜናዎችን ይዘንላቸው ቀርበናል። መቀመጫቸው አዲስ አበባ የሆነ 14 ኤምባሲዎች በኢትዮጵያ የፕረስ ነጻነት በከፍተኛ ሁኔታ ማሽቆልቆሉ እንዳሳሰባቸው ገልጸዋል። ዝርዝሩን ይዘናል። በአማራ ክልል ቀጠናዎቹ ውጊያዎች ሲቀጥሉ፣ ኮሎኔል ደመቀ ዘውዱ ደግሞ ከብርሸለቆ ለወጡ ኃይሎች ንግግር አድርገዋል። ጀነራሉ ለታላቅ ግዳጅ እየተዘጋጀን ነው ብለዋል። ዝርዝር የጦር ግንባር መረጃዎችን ትሰሙታላቸው። በአዲስ አበባ ኢሚግሬሽን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 መቀመጫቸው አዲስ አበባ የሆነ 14 ኤምባሲዎች በኢትዮጵያ የፕረስ ነጻነት በከፍተኛ ሁኔታ ማሽቆልቆሉ እንዳሳሰባቸው ገለጹ። የዓለም የፕረስ ነጻነት ቀን በየአመቱ ሚያዝያ 25 ቀን 2017 ዓ ም መከበርን አስመልክቶ የአውሮፓ ህብረት እንዲሁም መቀመጫቸውን አዲስ አበባ የሆነ 14 ኤምባሲዎች በጋራ ባወጡት መግለጫ በኢትዮጵያ የፕረስ ነጻነት በከፍተኛ ሁኔታ ማሽቆልቆሉ እጅግ እንዳሳሰባቸው አስታውቀዋል። ድንበር የለሹ የጋዜጠኞች መብት ቡድን በበኩሉ የዘንድሮውን 2025 እንደ ኤውሮፓውያን አቆጣጠር የሀገራትን የፕረስ ነጻነት አስመልክቶ ባወጣው ደረጃ እና ሪፖርት የኢትዮጵያ የፕሬስ ነጻነት በከፍተኛ ሁኔታ ማሽቆልቆሉን አስታውቋል። ከመቶ ነጥብ ውስጥ 36.92 በማስመዝገብ 180 ሀገራት መካከል 145ኛ ደረጃ ላይ እንደምትገኝ ተጠቁሟል። በኢትዮጵያ ሀሳብን በነጻነት የመግለጽ መብት ከፍተኛ ጫና እየደረሰበት እንደሚገኝ አስተውለናል፣ አሳሳቢም ነው ሲሉ የዩናይትድ ኪንግደም፣ ፍራንስ፣ ኖርዌይ፣ ቤልጂየም፣ ዴንማርክ፣ ስዊድን፣ አየርላንድ፣ ስፔን፣ ሉክሰንበርግ፣ ኔዘርላንድ፣ አውስትራሊያ፣ ስሎቫኒያ፣ ፊንላንድ እና ኒው ዜላንድ ዛሬ ሚያዝያ 25 ቀን 2017 አመተ ምህረት በጋራ ባወጡት መግለጫ ገልጸዋል። የአውሮፓ ህብረት በበኩሉ ዕለቱን በማስመልከት ባወጣው መግለጫ የፕረስ ነጻነት እጦት መረጃ የማግኘት መብትንና የመተቸት ነጻነትን ያጓድላል ሲል አሳስቧል። ኢትዮጵያ በዘንድሮ በዓለም የፕረስ ነጻነት መመዘኛ ደረጃ ባለፈው ዓመት ከነበረችበት በአራት ደረጃ አሽቆልቁላ ከአንድ ከ180 ሀገራት መካከል 145ኛ ደረጃ ላይ እንደምትገኝ ቡድኑ በሪፖርቱ አመላክቷል። ኖርዌይ በዓለም አንደኛ የፕረስ ነጻነት ያለባት ሀገር ተብላ 92.31 ስታስመዘግብ ኤርትራ የመጨረሻ ደረጃን በመያዝ አንድ ነጥብ ሰላሳ ሁለት በማስመዝገብ የመጨረሻውን 180ኛ ደረጃ ይዛለች ተብሏል። በትግራይና በአማራ ክልሎች በተካሄደው ጦርነት የመንግስት አቋምን ያልደገፉ በርካታ ጋዜጠኞች ሽብርተኝነትን በማበረታታት በሚሉ ከባድ ክሶች ተይዘው በምድረበዳ በሚገኙ ወታደራዊ ካምፖች ውስጥ ለወራት መታሰራቸውን ሪፖርቱ ጠቅሟል። በርካታ ጋዜጠኞች ግጭቶችን በመዘገባቸው ምክንያት አሁንም በእስር ላይ እንደሚገኙ ገልጾ ስራቸውን መቀጠል ባለመቻላቸው አንዳንዶቹ አገሪቱን ለቀው እስከ መውጣት መድረሳቸው አመልክቷል። የኢትዮጵያ የሰብአዊ መብቶች ተሟጋች ማዕከል ኢኤችአርዲሲ በበኩሉ ትላንት ሚያዝያ 24 ቀን 2017 ዓ ም ባወጣው መግለጫ በኢትዮጵያ ከቅርብ ጊዜ ወዲህ በመገናኛ ብዙኃን ላይ ጫናዎች እየበረቱ መምጣታቸውን በመግለጽ እጅግ አሳስቦኛል ብሏል። በአማራ ክልል ቀጠናዎቹ ውጊያዎች ሲቀጥሉ ኮሎኔል ደመቀ ዘውዱ ደግሞ ከብርሸለቆ ሸለቆ ለወጡ ኃይሎች ንግግር አድርገዋል። ከብር ሸለቆ ወታደራዊ ማሰልጠኛ ተቋም ተመርቀው የመጡ የፖሊስ አባላት በወልቃይት አቀባበል እንደተደረገላቸው ተገልጿል። በአቀባበል ስነ ስርዓቱ ላይም ኮሎኔል ደመቀ ዘውዱ ተገኝተው ንግግር ማድረጋቸው ተዘግቧል። ኮሎኔል ደመቀ የማንነት ትግላችን ፍሬ እያፈራ ነው፣ እናንተ የተከዜ ዘብ ናችሁ ማለታቸው ነው የተሰማው። ተከዜን ተሻግሮ ወልቃይትን ለመውረር የተዘጋጀ ኃይል አለ። እሱን ግምት ውስጥ ያስገባ የተጠንቀቅ ዘብ ቆሙ በሚል ማሳሰባቸውም ነው የተነገረው። በሌላ በኩል በአማራ ክልል በቀጠለ ውጊያ በአርማ ጭሆ በተለያዩ አካባቢዎች ከፍተኛ ወታደራዊ እንቅስቃሴ እንዳለም ተሰምቷል። በአርማ ጭሆ ማሰሮ፣ ደረቅ አምቦና ዶጋው በተባሉ አካባቢዎች ውጥረት መኖሩ ተገልጿል። በተመሳሳይ በምዕራብ ጎንደር መተማ ከተማ ዛሬ ሌሊቱን ከባድ ውጊያ እንደነበር ምንጮች ገልጸዋል። የአማራ ፋኖ አንድነት በጎንደር አባላት ምሽት ሶስት ሰዓት ከተማዋን መቆጣጠራቸውን ተከትሎ እስከ ሌሊቱ ሰባት ሰዓት ድረስ ከባድ ውጊያ ሲካሄድ እንደነበር ታውቋል። የአገዛዙ አካላትም የፋኖን ወደ ከተማው መግባት ተከትሎ ወታደራዊ ካምፖችን ተገናአድርገው አልፎ አልፎ የተኩሱ እንደነበር ነው የተገለጸውም። የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር ናሁሰና የአንድ አርጌ ብርጌድ ዛሬ ሚያዝያ 25 ቀን 2017 ዓ ም ከአምባ ጊዮርጊስ ወደ ገደቤ በኦራል ሲንቀሳቀስ የነበረን የአገዛዙን ኃይል ልዩ ቦታው ወርቀ ደቡ ላይ ከቀኑ 6 ሰዓት ገደማ በተወሰደ ኦፕሬሽን ሹፌሩ ተመቶ የአገዛዙ ወታደሮችን የጫኑ መኪና በመገልበጡ ከተጫኑ 27 ወታደሮች ውስጥ አንድም ሳይተርፍ ቀርቷልም። በዚህም የብልጽግና ጦር አስከሬን ለማንሳት ከገደቤ ና አምባ ጊዮርጊስ ከፍተኛ ኃይል ቢያመጣም በገጠመው ምት ዳግም ኪሳራን አስተናግዶ የመጣባቸውን አንድ ወራል እና ሁለት ፒካፕ ተመትተው ቀርተዋል። አገዛዙ በደቡብ ጎንደር ቀጠናዎች መንገድ ላይ ያገኛቸውን ወጣቶች እየገደለ ፎቶ እንደሚያነሳ የሚወጡ መረጃዎች ይጠቁማሉ። የብልጽግና ወታደሮች ንጹሐን ወጣቶችን በተለይም ጸጉራቸውን ያደገውን እየመረጡ ይረሽኑና ከዚያም አስከሬናቸው ፎቶ እንደሚያነሱ ተገልጿል። ለምን ሲባሉም ለሪፖርት ስለምንፈልገው ነው የሚል ምላሽ እንደሚሰጡ ነው የተነገረው። አለቆቻቸው ስንት ጽንፈኛ ገደላችሁ በሚል ለሚያነሱን የሚሆንባቸው ጥያቄ የንጹሃንን አስክሬን ፎቶ እንደሚያሳዩ ነው የተገለጸው። በጎጃም ደቡብ አቸፈር አድባራ በተባለች ቦታ ላይ ትናንት በተካሄደ ውጊያ ከአምስት በላይ የአገዛዙ ወታደሮች በፋኖ ተገድለዋል። ከዚህም ውጊያ በኋላ ንጹሃንን ሲጨፈጭፉ እንደነበር ለማወቅ ተችሏል። በምስራቅ ጎጃም ጎንቻር በገበያ በተባለች ቦታ በተደረገ ውጊያ የአገዛዙ የሻለቃ አዛዥ እና ምክትል አዛዥን ጨምሮ 18 ወታደሮች ተደምስሰዋል። እነዚህ የአገዛዙ ኃይሎች በአካባቢው አስተዳደሮችና በሚሊሻዎች እየተመሩ አካባቢውን ለመቆጣጠር ቢሞክሩም በፋኖ በደረሰ ሰባቸው ምት ሙትና ቁስለኛ ሆነዋል። በሸዋ ቀጠና እየተደረገ ባለው ውጊያ ደግሞ የአማራ ፋኖ በሸዋ በአጼ ለይኩን አምላክ ስር የምትገኘው ብሩክ ደምስ ብርጌድ በዛሬ ዕለት ከግሼ ራቤል ወጣቶችን አፍሶ በግዳጅ ወደ ስልጠና ለመውሰድ ከግሼ ራቤል ተነስቶ ወደ ወረኢሉ ለማሻገር አስቦ ወጣቶቹን በቅጥቅጥ ጭኖ በድሽቃና በብሬን አጅቦ ዋየት ጅረት ላይ ሲደርስ ድንገተኛ ጥቃት በመሰንዘር ወጣቶቹን ያለምንም ጉዳት ሙሉ በሙሉ አስለቀቃለች ተብሏልም። የብልጽግና ጦር ቃል አቀባይ ኮሎኔል ጌትነት አዳነ ቢቢሲን ጨምሮ ዓለም አቀፍ ሚዲያዎች ያጋለጡትን የንጹሃንን የ የድሮን ጭፍጨፋ በሚመለከት የሰጡት የክህደት ምላሽ አነጋጋሪ ሆኗል። በዚህም ድሮን በጭራሽ አይሳሳትም፣ ድሮን ካሜራ አለው፣ ስለዚህ የምንጠቀመውን ስለምናውቅና ኢላማችንን ስለምንለይ ንጹሃንን አንመታም ብለዋል። ይሁን እንጂ በርካታ አስተያየት ሰጪዎች ድሮን አይሳሳትም፣ ካሜራውን በደንብ ያልካሉ ሆን ብለው ንጹሃንን መጨፍጨፋቸው በተዘዋዋሪ እያመኑ ነው ይላሉ። ምክንያቱም ላለፉት ሁለት ዓመታት ሕፃናት፣ እናቶች፣ አረጋውያንና ንጹሐን ሰዎች በገፍ የተገደሉት በድሮን ጥቃት ነው። የመከላከያ ሰራዊት ምስራቅ እዝ አዛዥ ጀነራል መሐመድ ተ ከተሰማ ደግሞ ለታላቅ ግዳጅ እየተዘጋጀን ነው ሲሉ ተሰምተዋል። በጎጃምና በደቡብ ጎንደር የተሰማሩ ወታደራዊ አመራሮች በብርሸለቆ አሰልጥነው ሲያስመርቁ ነው ይህንን የተናገሩትም። የውጭና የውስጥ ጠላት አሉብን እንዘጋጅ ሲሉም ተናግረዋል። በአዲስ አበባ ኢሚግሬሽን ቢሮ ውስጥ በጉቦ ፓስፖርት የማውጣት ሂደት በማስረጃ ተጋለጠ። የኢሚግሬሽንና ዜግነት አገልግሎት ለአስቸኳይ ፓስፖርት ለሁለት ቀን ቀጠሮ 25 ሺ ብር፣ አምስት ቀን ቀጠሮ 20 ሺ ብር በማስከፈል በኦንላይን በሚሞላ ፎርም አገልግሎት መስጠት መጀመሩ ይታወቃል። ተቋሙ ሲስተሙ ይሰራል በማለት ለህዝብ ቢያሳውቅም፣ ኦንላይን የሚሞላው ፎርም ግን በማንኛውም ጊዜ ሲከፈት ዜሪዝኖ አቬሌብል አፖይንትመንት ሬት ፕሊስ ቼክ ሌተር የሚል ጽሑፍ እያመጣ እየሰራ እንዳልሆነ ማንም ማረጋገጥ የሚችለው ሀቅ ነው። ይህ ደግሞ ለወራት የዘለቀ ችግር እንደሆነ ይታወቃል። አሁን ላይ ከተቋሙ ግቢ ውጭ ያሉ አካላትና የኢሚግሬሽን ሰራተኞች ተመሳጥረው ለአስቸኳይ ፓስፖርት እስከ 35 ሺህ ብር እያስከፈሉ ሲሆን በተቋም ውስጥ ከሚሰሩ አንዳንድ የአይቲ ባለሙያዎች ጀምሮ እስከ አመራሮች የሚሳተፉበት ኔትወርክ በመዘርጋት ሲስተሙን ከእነርሱ ጋር ተመሳጥረው የሚሰሩ ግለሰቦች ብቻ ማግኘት እንዲያደርጉ በማመቻቸት ዜጎችን እየበዘበዙ ይገኛሉ። መሰረት ሚዲያ አዲስ አበባ በሚገኘው ዋና የኢሚግሬሽን ቢሮ የሚሰራውን ይህንን ህገወጥ አሰራር ተመልክቷል። አስቸኳይ ቀጠሮ የሚባለው አገልግሎት አሁን ላይ ሙሉ በሙሉ በሚባል ደረጃ ተዘግቶ የኢሚግሬሽን ሰራተኞች የሆኑ የተቋሙ ሲስተም አድሚን የሚቆጣጠሩ ሰራተኞች በውስጥ መስመር ከደላሎች ጋር በመመሳጠር ህዝቡን 35 ሺህ ብር ከተቀበሉ በኋላ እነዚህ አድሚኖች ከ5 ሺህ ብር እስከ 6500 ብር ይቀበላሉ። ይህን የሚያሳይ አንድ ቪዲዮ ደርሶኛል ያለው መሰረት ሚዲያ አንድ የተቋሙ አድሚን ብቻ በአንድ ቀን 149 ሰዎች ፋይል ብቻውን እንደሰራ ያሳያል። ይህም ማለት በአንድ ፓስፖርት 5 ሺህ ብር ይሳብ በቀን 745 ሺህ ብር ያገኛል ማለት ነው። ድረገጹ ለህዝብ ዝግ ተደርጎ እንዲህ ውስ ጥላ ውስጥ የሚሰራው የፓስፖርት ብዛት ከፍተኛ መሆን አዲስ መረጃ ባይሆንም በዚህ መጠን ግን አንድ ግለሰብ ብቻ ገንዘብ በህገወጥ መንገድ ማግኘት መቻሉ ለምን ችግሩን መቅረፍ እንዳልተፈለገ ማሳያ ነው። አንዳንድ ግለሰቦች በትላንትናው ዕለት ብቻ በርካታ መቶ ሺህ ብሮችን ከፍለው የበርካታ ግለሰቦችን ፓስፖርት አዲስ አበባ ካለው የኢሚግሬሽን ቢሮ እንደተቀበሉ የተገኘው መረጃ ያሳያል። በኢሚግሬሽን ሰርቨር ላይ ተቀምጠው ይህንን ድርጊት የሚፈጽሙት አካላት ከሚያገኙት ገንዘብ ላይ ለበላይ አመራሮቻቸው ያካፍሉ እንደሆን በአንድ ወቅት የተጠየቁት አንድ የተቋሙ ሰራተኛ ካለ እውቅናና ካለ ቡጨቃ የሚሰራ ስራ የለም የሚል አጭር ምላሽ ሰጥተው ነበር። በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢት የሚል መለያ እንዲኖራቸው ሊደረግ ነው። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚደረግ መመሪያ ጸድቋል። በትራንስፖርትና ሎጂስቲክ ሚኒስቴር የወጣው መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም። ሚኒስትሩ በኢትዮጵያ የተሽከርካሪዎች መለያ ቁጥር ሰሌዳ አይነቶች እና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ አንድ 5 ህዝባ 2017 በሚል መጽደቁን ባሳወቀው በዚህ ሰነድ ላይ በአገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ገልጿል። አዲስ በወጣው የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያ ቁጥር 1050 ህዝባ 2017 መሰረት በመላው ኢትዮጵያ አገልግሎት ላይ የሚውሉ የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚደረግ ተደንግጓል። በትራንስፖርትና ሎጂስቲክስ ሚኒስቴር በወጣው መመሪያ ክፍል ሁለት ስር ለተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች ሰዎች በሚል እንደተጠቀሰው ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎችን በእንግሊዝኛና በግዕዝ ፊደል ኢትዮጵያን የሚያመላክት አጭር ጽሁፍ፣ የሀገሪቱ ካርታ ይኖራቸዋል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንደሚይዙም ተጠቅሷል። የሱዳን ፈጥኖ ደራሽ ኃይል ኤርትራ ድንበር ላይ ያለችውን ከሰላ ከተማን በድሮን መታ። የሱዳን ፈጥኖ ደራሽ ኃይል ድሮኖች ከኤርትራ ድንበር አቅራቢያ የምትገኘው የከሰላ ከተማ ላይ ጥቃት መፈጸማቸውን የሱዳን ብሔራዊ ጦር ውስጥ የሚገኙ ወታደራዊ የመረጃ ምንጮች ተናግረዋል። ጥቃቱ በከሰላ አውሮፕላን ማረፊያ የሚገኝ የነዳጅ ማጠራቀሚያ ላይ ያነጣጠረ ነበር ተብሏል። በሰው ላይ የደረሰ ጉዳት እንደሌለ በሱዳን መንግስት ውስጥ የሚገኙ የመረጃ ምንጭ ለፈረንሳይ ዜና አገልግሎት ተናግረዋል። ሶስተኛ ዓመቱን በጀመረው የሱዳን ጦርነት አብደል ፈታህ አልቡርሃን የሚመሩት ብሔራዊ ጦር የሀገሪቱን ማዕከል ምስራቅና ሰሜናዊ አካባቢዎች ተቆጣጥሮ ይገኛል። የመሐመድ ሀምዳን ደጋሎ የሱዳን ፈጥኖ ደራሽ ኃይል በአንጻሩ አብዛኛውን የምዕራብ ዳርፉርና የደቡባዊ ሱዳን በእጁ አስገብቷል። ከሰላ በአምዱርማን ከሚገኘው የሱዳን ፈጥኖ ደራሽ ኃይል ይዞታ 400 ኪሎ ሜትር ገደማ ርቀት ላይ ትገኛለች። የታጣቂ ቡድን አጋር የሆነውና አብደልአዚዝ አልሂሉ የሚመሩት የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን አንዳንጃ ይዞታም ከከሰላ በተመሳሳይ 400 ኪሎ ሜትር ገደማ የሚርቅ ነው። በተመሳሳይ ዛሬ ቅዳሜ የደቡብ ዳርፉር ዋና ከተማ በሆነችው ኒያላ አንድ ቃጫኛ የአውሮፕላን ላይ ጥቃት መፈጸሙን ወታደራዊ የመረጃ ምንጮች መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። የመረጃ ምንጩ እንዳሉት አውሮፕላኑ ጥቃት የተፈጸመበት ተጨማሪ የፈጥኖ ደራሽ ኃይል ወታደሮችን ለማራገፍ ባረፈበት ወቅት ነው። ይሁንና ማን ጥቃቱን እንደፈጸመ ያሉት ነገር የለም። የአይንማኞች ማኞች በኒያላ ከተማ ከሚገኘው የአውሮፕላን ማረፊያ አካባቢ ከፍተኛ ፍንዳታ መስማታቸውን ተናግረዋል። አድማሽ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።